አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚነት ቤት ሰዎች እንዴት ናችሁልኝ ደና ናችሁ ወይ አልহামዱሊላህ በጣም ሰላም ነኝ ወድ የዚህነት ቤት ሰዎች ዛሬ የማሳያችሁ ማይባር ሳልመኒ የሚሄደውን የቤት እቃ ነው ማለት ነው ከወደዳችሁት ደግሞ ላይክና እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ኢንሻአላህ አጠቃላይ የዚህ እቃ ድምር 152260 ብር የፈጀ ነው ማለት ነው። እስከ መጨረሻው በመከታተል ላይክ ሰብስክራይብ ሼር በማድረግ እያበረታታችሁ እኔ ማግኘት ለምትፈልጉ ደግሞ በ0967177194 ታገኙኛላችሁ። የመጀመሪያው እዚህ ጋር ጥስት አለ። ይሄ ጥስት ኦርጂናል ቆንጆ የሆነ ጥስት ነው። በጣም ትልቅ ነው እንደምታዩት፣ 1600 ብር። 1400 ብር ደግሞ የብረት ምጣድ ገዝችላት፣ ገዝጨላታለሁ ማለት ነው። ከዛው መቀጠል አንድ ዶሮ የሚሰራ ብላኛለች። እዚህ ጋር እንደምታዩት አንድ ዶሮ የሚሰራ 1900 ብርና 1300 1300 ብር ደግሞ የምስር ገዝጨላታለሁ ማለት ነው። እዚህ ጋር ምን አለ መሰላችሁ መክተፊያ የፕላስቲክ ጣውላ ነው 3 ሀባ 700 ብር እንደገና ደግሞ 3 ሀባ ትሪ የማይካ 850 ብር እና 40 ቁጥር እና እዚህ ጋር 40 ቁጥር አለ እዚህ ጋር ደግሞ 45 አለ ማለት ነው 400 ብር እና 270 ብር ገዝጭላታለሁ ማለት ነው ሁለት እንጀራ አለ የእንጀራ ደግሞ 4 50 እና 400 ብር ገዝጭላታለሁ እዚህ ጋር የሾርባ ማጋ አለ 1050 ብር 450 የፈንድሻ ሳህንና በሰባ ብር ሂሳብ ደግሞ እዚህ ጋር እንደምታው ስድስት ሀባ የሾርባ ሰሃን አለ ማለት ነው። ከዛም እዚ ጋ የቁጥ ሰሃን በመቶ ሀያ ብር ሂሳብ አስራ ሁለት ፍሬ ገዝችላት አለሁኝ አንድ ሺ አራት መቶ አርባ ብር ይመጣል። የፓስታ ማጥለያ ትልቁ ነው ስድስት መቶ ብር። እዚህ ጋር እንደምታውት ደግሞ ይሄ የሚያማምር የውሃ ኮምፕሌት ነው ሁለት ሺ ስድስት መቶ ብር ሂሳብ ሁለቱን አምስት ሺ ሁለት መቶ ብርና ዘጠና ሊትር ስምንት መቶ 2800 ብር ደግሞ በርሚል ነው ማለት ነው። ከዛም የልብስ ባስኬት አለ እዚህ ጋር 400 ብር እና እዚህ ጋር ደግሞ እንደምታዩት የእቃ ማንጠፍጠፊያ ኮማንዶ 200 ብር። 150 150 ብር ደግሞ እነዚህ የምታዋቸው ለቃ እንዲሁም ደግሞ ለልብስ ማጠቢያ መጠቀም የምንችላቸው ናቸው። እዚህ ጋር ደግሞ 650 650 1300 ብር ምን አለ መሰላችሁ ከለር መዘፍዘፊያ አለ ማለት ነው። ከዛ ምን አለ እጅ ማስታጠቢያ 150 ብር፣ የቆሻሻ 100 ብር፣ እንደገና ደግሞ 600 ብር እዚህ ጋር እንደምታዩት የሽንኩርት ሸልፍና፣ 200 ብር የእንጨት ማንኪያ እዚህ ጋር ደግሞ ደግሞ መቆንጠጫ የልብስ አለ ማለት ነው። ጭልፋ 200 ብር እንደምታዩት ይሄ 2 ጭልፋ 400 ብር። 400 ብር ደግሞ እዚህ ጋር እንደምታዩት ማጥለያ ማለት ነው። ከዛ ደርዘን ሹካ ደርዘን ማንኪያ 700 ብር ይሆናል ማለት ነው። 600 ብር 300 ብር የሹካና ማንኪያው ነው። እንደገና 100 ብር ደግሞ የሻይ ማንኪያው ነው ማለት ነው። ከዛም እዚህ ጋር እንደምታዩት የቡና መፍጫ አለ። የቡና መፍጫ የገዛሁላት 1300 ብር ነው። እዚ ጋር ደግሞ ብርጭቆ፣ የሻይ ብርጭቆ 9 ከ50 የሻይ ብራድ 500 ብርና 5 ማና 500 ብርና 800 ብር አለ። ስቶቭ ባለ ሁለት እምድጃ እስቶ ባለ ሁለት ምድጃ ነው ዋጋው ደግሞ ሶስት ሺ ብር ነው። እዚ ጋር ደግሞ አንድ ሌትር ኦሪጂናል አንደኛ የሆነች ፔርሙስ አለች ሺ 600 ብር እዚ ጋ ደግሞ ባለ አምስት ተሰባሪ ክዳን ያለው ወይም ደግሞ መስተዋት ክዳኑ አምስት ሺ ብር ባለ አምስት ሴሪ የወጥ ሰሃን እዚህ ጋር እንደምታዩት ያለ የውሃ ማፍያ ማፊያ 2000 ብር 2200 ብር ደግሞ ኳሊቲ የወጥ ማራቢያ ያለን ማለት ነው። ከዛ ዚጋ እንግዲህ እንደምታዋቸው በጣም የሚያማምሩ ፏፈሽ ያሉ እቃዎች አሉ። እዚህ ጋር የውሃ ጆጋ አለ። እዚ ዋጋ ደግሞ አንድ ሺ ስምንት መቶ ብር ነው። አራት ኩባያ ያለው ማለት ነው። ሶስት ሺ ብር ደግሞ ተንጠልጣይ የወተት አለ ማለት ነው። ሁለት ሺ ሰባት መቶ ብር ደግሞ የጥበብ ረከቦት ሺህ ሁለት መቶ ብር ሴራሚክ ሲኒ እና ሰባት መቶ ብር ደግሞ የጥበብ ስኒ ነው ማለት ነው። እዚ ጋ የጀሶ ጋቻ ሶስት መቶ ሀምሳ ብር፣ የማይካ ሰርቪስ ደግሞ የገዛ ሁላ ሶስት ሴት ነው ሰባት መቶ ብር ነው። እዛ ጋ እንደምታው ፌርሜሎ አለ የፌርሜሎ ዋጋ ደግሞ 350 ብር ነው ማለት ነው። ጀማ ሁሉንም እቃ በጣም እንደምትወዷቸው ተስፋ አረጋለሁኝ። ከወደዳችሁት ደግሞ ላይክ እና ሰብስክራይብ ሼር በማድረግ እያበረታታችሁ ሌሎች ማዘዝ ለምትፈልጉ በ096717 ታገኛላችሁ ማለት ነው። እዚጋ ደግሞ 1 ሜትር የምግብ ሱፍራ 275 ብር ገዝችላታለሁኝ። እዚጋ 2 በ4 የቱርክ ምንጣፍ ትልቁ ነው፣ አሳያችኋለሁ። 7000 ብር ገዝችላታለሁኝ። መጋረጃ 2600 ብር። እንደገና ደግሞ አንሶላ አለ ብርድ ልብስና ኮምፎርት 3700 ብርና 2700 ብር አለ። 36500 ብር ደግሞ ኦርቢት ቲቪ ከነሙሉ እቃው ቃው ገጽ ችላታለሁኝ ማለት ነው። ኢንሻአላህ እንግዲህ ይሄን ይመስላል። ሁሉንም ከወደዳችሁት ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እያበረታታችሁ ሌሎች ማዘዝ ለምትፈልጉ ደግሞ እዘዙ ማለት ነው። እና እቃዎቿ እንደዚህ ፏፈሽ ያሉ ናቸው። ማሻአላ ላይክ እያደረጋችሁ አርባ ሶስት ኢንች ቴሌቪዥን ነው እቃው አራት ሺ ዘጠኝ መቶ ብር ነው ማለት ነው። ማነው አራት መቶ ብር ጭማሪ አለ። ስለዚህ ስንት ነው የሚሆነው? ሰላሳ ስድስት ሺ ዘጠኝ መቶ ብር ይሆናል ማለት ነው። ያዝልኝ ሰላሳ ሁለት ሺ ብር ነው ማነው? የቴሌቪዥን ብቻ ማለት ቴሌቪዥን ይሄ ብቻውን ሰላሳ ሁለት ሺ ነው። እቃው ደግሞ ስንት ነው? አራት ሺ ዘጠኝ መቶ ብር ስንት ይሆናል

ሰላም ብላኛለሽ አዳፕተር ብላኛለሽ 300 ብር እኔን ገዝችላታለሁ። ይሄ ደግሞ የዲሹ መደገፊያ ነው። ቴሌቪዥን ከነ ሙሉቀው 36900 ብር ገዝችላታለሁ ማለት ነው። እዚህ ጋር ለሚፈክ 50 ይሁን አንሶላ ብር ብርድ ልብስ ቱሩ ላፍ 3700 ብር። እንደገና ደግሞ መጋረጃ እዚህ ጋር ቢሄን ከለመርጣ ነው። በነገራችን ላይ መድብስ አላትና ለዛ የሚሆን ና ያለችኝ እንደምታዩት በጣም የሚያምር የዚህ ዋጋ ደግሞ ስንት ነው? ሁለት ሺ ስድስት መቶ ብር። ይሄ ለፍሬንች ዶር ይሆናል ማለት ነው። እንደዚህ ሆኖ ሁልጊዜ ስለማሳያችሁ አዲስ አደለም። እዚ ጋር ደግሞ ብሉ ብላክ ከለር ያለው የቱርክ ምንጣፍ አለ። ይሄ ማለት ነው። የዚህ ዋጋ ደግሞ ሰባት ሺ ብር ነው ማለት ነው። ከዛ መቤት ውስጥ የተሰራ ሱፍ አለ። መጀመሪያ ኮንፎርት ላሳያችሁ። የኮንፎርት ደግሞ ሁለት ሺ ሰባት መቶ ብር ነው። ሶፋ ደግሞ አንድ ሺ ብር ማለት ነው ዩት እንዴት እንደሚያምር ማሻላ። ይሄን ይመስላል እንደምታዩት። ማገዶ ቆጣቢ ምጣድ አለ። ሶስት ስምንት መቶ ብር ነው። እንደምታዩት ሸክላ የለውም። ሸክላ ራሷ የአገሯ ሸክላ ነው የምታደርግበት። ሸክላ ከተደረገ በኋላ ዙሪያውን በጀሶ ይቀባል ማለት ነው። ይሄ ጭስ ማውጫው ነው። እዚህ ጋር እንደምታዩት ይህን ይመስላል ማሻላ። ከዛም ኤክስትራ ቦንድ ነው ሜትር ከ50 በ20 ቲክነስ ማለት ነው። እዚ ጋ እንደምታዩት ይሄ ኤክስትራ ቦንድ በ20 ቲክነስ ለሜትር ከ50 የሚሆን ፍራሽ ነው ማለት ነው። ዋጋው ደግሞ 12800 ብር ነው ማለት ነው። እዚ ጋ እንደምታዩት አስቤዛ አላት። ከአስቤዛዎቿ መካከል እዚ ጋ እንደምታዩት አንድ ኩንታል ከሰል ብላኛለች፣ 2600 ብር ነው የገዛሁት። ይሄ የባቲ ከሰል ነው። ከሰል ሁለት ሺ ስድስት መቶ ብር ምናምን ትላላችሁ ኮሜንት ላይ ያው፣ ስለማታውቁት ግን ችግር የለውም። ዙሩ ይሄ የባቲ ከሰል ነው። ዋጋው በሺ ሶስት መቶ ብር ሂሳብ አምሳ ኪሎ ማለት ነው። የተገዛው ስንት ነው? ይሄ ሁለት ሺ ስድስት መቶ ብር በጣም ቆንጆ ከሰል ነው። እስከታች ድረስ ማለት ነው። እንደዚህ ነው። ከዛ ጤፍ ደግሞ በመቶ አስራ አምስት ብር ሂሳብ ይሄን የምታዩትን ጤፍ አምስት ሺ ሰባት መቶ ሀምሳ ብር ገዝቼላታለሁ። ነጭ ዱቄት ሀያ አምስት ኪሎ ሁለት ሺ ሶስት መቶ ሀምሳ ብር ከዛ ምስር ክክ 3 ኪሎ እዚህ ጋር እንደምታዩት በ260 ብር ሂሳብ፣ ሱካር በ150 ብር ሂሳብ፣ ቡና በ1100 ብር ሂሳብ። ቡና ጨምሯል። ጀማ አተር ክክ በ220 ብር ሂሳብ እና መኮሮኒ ደግሞ በ525 ብር ሂሳብ። እዚጋ ደግሞ ድፍን ምስር 3 ኪሎ ብላኛለች። የዚህ ዋጋ ደግሞ በ300 ብር ሂሳብ እና ኦማር ዘይት 1650ብር እዚ ጋ እንደምታዩት እዚ ጋ ደግሞ ምን አለ መሰላችሁ አስር ፍሬ ቆንጆ ሳሙና አለ በ65ብር ሂሳብ ና እዚ ጋ ደግሞ ላይፍ ቦይ ሳሙና በ50ብር ሂሳብ ማለት ነው እና ይህን ይመስላል አስቤዛዋ